አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ይህን ቪዲዮ ከደረሳችሁ፣ ምናልባት ይህን ቪዲዮ እኔ እናንተን ለማስጨነቅ ለማስጨነቀ ሊያም ለማስፈራራት ፈልጌ አይደለም። አብዛኞቻችን ካለንበት እንቅልፍ ያነቀናል ብዬ ስላሰብኩትኝ ነው። ይህን ቪዲዮ እንደሆነ የደረሳችሁ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አብዛኞቹ ሰዎች ጋር እንዲደርስ አድርጉልኝ። ይሄ የምታዩት ቦታ በመሰላል እየወረድኩት ያለውትኝ ዘመናዊ ህንጻ ፎቅ አይደለም፣ እንደምታዩት መቃብር ነው። ዛሬ ሰፊ ቤት ላይ በጣም በሚያምሩ ዲምላይቶች፣ በተለያዩ ነገሮች የሸበረቀ ቤት ላይ ብንኑርም፣ ነገ ላይ ግን ይሄ ጠባብ ቤት ብቻችን በጨለማ ማረፋችን የማይቀር ጉዳይ ነው። ዛሬ በሰዎች ብትከበብም፣ ነገ ግን ብቻህን ትሆናለ። ሁሉም ጥሎ ይሄዳል። አታ የገዛ ባለቤት የሳትቀር ቀር ዛሬ ላይ ውድ ውድ መኪናዎች ብትይዝም፣ ዘመናዊ የሆነ መጓጓዣ ቢኖርህም፣ ነገ ግን ብቻህን ያለማንም ሰዎች በሶስት መቶ ና በአራ መቶ ሰርቶ ባስረከባቸው ጣውላው ተሸክሞ አምጥተው እዚህ ቦታ ላይ ያስተኛዋል። ዛሬ ውድ የሆነ ልብሶችን ብትለብስ ውድ የሆነ ትራስ ብትጠቀም ውድ የሆነ ፍራሽ አልጋ ብትጠቀም ነገ ግን ትራሱንም አፈር፣ ልብሱንም አፈር፣ መኝተውም አፈር የሆነ ቦታ እዚህ ቦታ ላይ ብቻ መተህ ትገባለህ። ዛሬ ሰው ዘንድ የተከበርክ የታፈርክ ሰው ብትሆንም አላህ ዘንድ ደረጃ ያከብር ከሌለህ እዚህ ቦታ ላይ የተዋረድክ የተናቅ ሰው ሆነ ትገባለህ። ያ ከመሆኑ በፊት ራስን ተፈኩር አድርግ። ምን ላይ ነው ያለኸው? ነገ ቀብር ላይ ወይኔ የከሊን ጓደኛ አድርጌ ባላያዝኩኝ ይህን ነገር ባላደረግኩኝ፣ አላህን በተገዛ ኖሮ ብሎ ከሚጸጸቱ ሰዎች እንዳትሆን፣ ዛሬውን አንተ ካለህበት ጨለማ ውጣ፣ ተመለስ፣ ለዚህ ቦታ ላይ የሚሆንም ብርሃን አብራ። ይሄ ቦታ ላይ በጣም አስፈሪ ቦታ ነው። የብቸኝነት ቤት፣ የጨለማ ቤት ነው። እንደምታዩ ነው ወንድሜ፣ እዚህ ቦታ ላይ ከተኛ በኋላ ወደ ግራ ወደ ቀኝ መመለስ አይቻልም፣ ብቻ አንትተኛለን። ይህን ቪዲዮ የደረሳችሁ ቤትን ፎሎ እያደረጋችሁ ለዚህ ቦታ ላይ ይጠቅማል ብዬ ያስብኩትኝ አንድ ሀይረ ስራ ላስታውሳችሁ። ለዚህ ቦታ ላይ የሚያስፈልጉ ነገሮች አሉ፣ ከፈን ሽቶ እንዲሁም እነዚህን ሰዎችን በመሀደም ያሉ በጣም ብዙ ደካማ ሙስሊም ወንድምና እህቶች አሉ። እነሱንም በገንዘብም በተለያዩ ቁስም መርዳት የምትችሉ በውስጥ መስመር ሰላም በሉኝ። የአላህ ሰላም እዝነት ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ